በሆሮ ጉድሩ ወለጋ ዞን አበዶንጎሮ ወረዳ ውስጥ ታጣቂዎች ባደረሱት ጥቃት ጸጥታ ኃይሎችን ጨምሮ የ21 ሰዎች ሕይወት ጠፋ። ታፍነው የተወሰዱም አሉ ተብሏል። በአማራ ክልል የአጀንዳ ማሰባሰብ ስራ ሊከናወን መሆኑን የኢትዮጵያ አገራዊ ምክክር ኮሚሽን አስታወቀ። ፈረንሳይቷ የቀኝ አክራሪ ፐርት ፓርቲ መሪ ማሪን ላፔን ራሊ ናሽናል በተባለው ፓርቲያቸው በኩል የአውሮፓ ፓርላማ ገንዘብን አላገባብ በመጠቀም ወንጀል ጥፋተኛ ተባሉ። አራት ዓመት እስር የተፈረደባቸው ላፔን፣ ሁለት ዓመት እግራቸው ላይ መቆጣጠሪያ ታስሮ የቁም እስረኛ እንደሚሆኑ ተገልጿል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በዩክሬን ያለውን ጦርነት ለማስቆም በሚያደርጉት ጥረት በሩሲያው ፕሬዚዳንት ቭላዲሚር ፑቲን አቋም እጅግ መበሳጨታቸውን ገለጹ። ፑቲን በበኩላቸው በጽህፈት ቤታቸው በኩል ለትራምፕ በሬ ክፍት ነው ብለዋል። ዜናው በዝርዝር የሆሩ ጉድሩ ወለጋ ዞን በጎንዶሮ ወረዳ ውስጥ ታጣቂዎች ባደረሱት ጥቃት የጸጥታ ኃይሎችን ጨምሮ የ21 ሰዎች ሕይወት ማለፉን የአካባቢው ነዋሪዎች አስታወቁ። ጥቃቱ የጀመረው ባለፈው ሳምንት ሐሙስ አመሻሽ ላይ ሲሆን በእለቱ በወረዳው ቱሉ ሙቲና ኩሳ በሚባሉ ቦታዎች ላይ ጥቃት መድረሱን ዲደብልዩ ያነጋገራቸው ነዋሪዎች አብራርተዋል። በጥቃቱ በስራ ላይ የነበሩ ፀጥታ ኃይሎችን ጨምሮ ሰላማዊ ሰዎች ሕይወት ማለፉን ለደህንነት ቸው ስለሚሰጉ ስማቸው እንዲጠቀስ ያልፈለጉ የአካባቢው ነዋሪዎች አመልክተዋል። ከትናንት በስቲያ ቅዳሜ በሞተር ብስክሌት ሲንቀሳቀሱ የነበሩ ሰዎች በደረሰው ጥቃት ከፍተኛ የአካል ጉዳት መድረሱን አክለዋል። ህይወታቸው ካለፈ ሰዎች በተጨማሪ አምስት ሰዎች በታጣቂዎች ታፈነው መወሰዳቸውን ነዋሪዎች ገልጸዋል። በጥቃቱ ህይወታቸው ካለፉ ሰዎች መካከል አንድ ሞቱማ ቶሎሳ የተባለ የሰባተኛ ክፍል ተማሪ እንደሚገኝበት ተመልክቷል። ከዶንጎሮ ከተማ በቅርብ ርቀት ሁለት ኪሎ ሜትር ላይ የታጣቂዎች እንቅስቃሴ እንዳለ በተደጋጋሚ ለሚመለከተው አካል ስንነግር ነበር፣ ሰሚ ማግኘት አልቻልንም። ኩሳና ቱሉ ሞቲ በሚባል ቦታ ብዙ ህይወት ነው የጠፋው። የሰባተኛ ክፍል ተማሪ የሆነው ሞቱ ማቶሎሳ የተባለ ተማሪም በዚሁ ጥቃት ምክንያት ህይወቱ አልፏል። የ17 ሰዎችን ተማሪዎችን ጨምሮ የ18 ሰዎች አስክሬን ነው የተሰበሰበው። ሶስት ሰዎች ደግሞ እስካሁን አልተገኙም። በሆሩ ጎድሩ ወለጋ ዞን አቤዶን ኖሮ ወረዳን ጨምሮ እሙሩና ጀርዳጃርቲ በሚባሉ ወረዳዎች ውስጥ በ2014 ዓ ም በተደጋጋሚ የጸጥታ ችግሮች የተከሰቱባቸው ናቸው። ባለፈው ዓመት አንጻራዊ ሰላም ሰፍኗል በሚል በመቶ ሺዎች የሚቆጠሩ የተፈናቀሉ ዜጎች ወደ ኡሙሩ ጀርዳ ጃርቲና በአበ ዶንጎር ወረዳዎች መመለሳቸው ተዘግቦ ነበረ። በአበ ዶንጎር ወረዳ ሰሞኑን የተከሰተው የታጣቂዎች ጥቃትን አስመልክቶ መረጃ እንዲሰጡን ወደ ወረዳው ዋና አስተዳዳሪ አቶ ከተማ ዋቁሞና ወደ ወረዳው ፖሊስ ጽፈት ቤት ተወካይ ኢንስፔክተር ተክሎ ዮናስን በተደጋጋሚ በእጅ ስልካቸው ላይ ለማግኘት ያደረግነው ጥረት ስልካቸውን ባለማንሳታቸው ሀሳባቸውን ማካተት አልቻልንም። በአማራ ክልል የአጀንዳ ማሰባሰብ ስራ ሊከናወን መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። ኮሚሽኑ በፌዴራል ደረጃ ለሚደረገው ውይይት ተወካዮች ችን እንደሚያስመርጥ አመልክቷል። እስካሁን በአማራ ክልል ሳይካሄዱ የቆዩት የአጀንዳ ልየታና በፌዴራል ደረጃ ለሚካሄደው ሀገር አቀፍ ውይይት የሚወክሉ ተሳታፊዎችን ለመለየት ስራ ከመጋቢት 27 ቀን 2017 ዓ ም ጀምሮ ለማካሄድ መዘጋጀቱን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። በአማራ ክልል የሚገኙ 267 ወረዳዎችና ከተማ አስተዳደሮች በ259 በአጀንዳ መረጣ የሚሳተፉ ተወካዮች ከዚህ በፊት መመረጣቸውን የኮሚሽኑ የህዝብ ግንኙነት ኃላፊ አቶ ጥበቡ ታደሰ ተናግረዋል። በጸጥታ ምክንያት ወኪል ያላስመረጡ ሌሎች ስምንት ወረዳና ከተማ አስተዳደሮች በቀሩት ጥቂት ቀናት ወኪሎቻቸውን አስመርጠው በአጀንዳ መረጣውን እንዲሳተፉ የሚደረጉ እንደሆነ የህዝብ ግንኙነት ኃላፊው አቶ ጥበቡ አስረድተዋል። አጀንዳ ማሰባሰብ ምክክር ጉባኤው ላይ ክልሉ ወክል የሚሳተፉ ተሳታፊዎች የማበስ ወክል ስራ ለመስራት ቅድመ ዝግጅቶችን በማጠናቀቅ ላይ ነው የሚገኘው። በአማራ ክልል የአጀንዳ ማሰባሰብ ስራን በተመለከተ ዜና መጽሔት ሰፋ ያለ ዘገባ ይዟል። ፈረንሳይቷ የቀኝ አክራሪ ፓርቲ መሪ ማሪን ላፔን ራሊ ናሽናል በተባለው ፓርቲያቸው በኩል የአውሮጳ ፓርላማ ገንዘብን አላግባብ በመጠቀም ወንጀል ጥፋተኛ ተባሉ ዛሬ ፓሪስ ላይ በዋለው ችሎት ማሪን ለፔን የአራት ዓመት ጽኑ እስራት ከተፈረደባቸው በኋላ ሁለት ዓመት እግራቸው ላይ የመቆጣጠሪያ ኤሌክትሮኒክ ታስሮባቸው የቁም እስር ተፈርዶባቸዋል ለሚቀጥሉት አምስት ዓመታትን ከማንኛውም የፖለቲካዊ እንቅስቃሴ ታግደዋል በዚህም አይቷ የቀኝ አክራሪ ፓርቲ መሪ ለፔን የፖለቲካ ጉዞ እዚህ ላይ ሳያከተም እንዳልቀረ እየተነገረ ነው። ለፔን ዛሬ ፍርድ ቤት ከመቅረባቸው በፊት የፖለቲካ ጉዟቸው በዚህ ክስ ምክንያት ሳያበቃ እንዳልቀረ መናገራቸውን ዶቼ ቬለ ዛሬ ቀደም ብሎ ዘግቦ ነበረ። ከማሪን ለፔን ሌላ ስምንት ሰዎች ጥፋተኛ ተብለዋል። ፈረንሳይ ፓሪስ ከፍተኛ ፍርድ ቤት ዛሬ በዋለው ችሎት ለፔን እና ፓርቲያቸው ለ ፓርላማ ረዳቶች ከታሰበው የአውሮፓ ፓርላማ ገንዘብ ውስጥ 3 ሚሊዮን 25 ሚሊዮን 3 ሚሊዮን ዩሮ ማለትም 325 ሚሊዮን የአሜሪካ ዶላር አራግባ በፓርቲያቸውን ለማደራጀት ተጠቅመዋል ሲል በማጭበርበር ወንጀል ጥፋተኛ ተብለዋል። ፈረንሳይቷ የቀኝ አክራሪ ፓርቲ መሪ ማሪን ላፔን በሚቀጥለው የጎርጎሮሳውያን 2027 ለፕሬዝደንትነት ምርጫ መወዳደር አይችሉም። ከዚህ ቀደም በፈረንሳይ ሶስት ጊዜ ፕሬዚዳንታዊ ምርጫ ላይ ተወዳደሩት ለፔን 13 ሚሊዮን የሚሆን መራጮች እንደነበሯቸውም ተመልክቷል። እንደ አቃቤ ሕጎች ገለጻ ከላይ የተጠቀሰው ገንዘብ ለፓርቲያቸው የቀረበው ከጎርጎሮሳውያኑ 2014 እስከ 2016 ባሉት ጊዜያት ውስጥ ሲሆን ፓርቲው የአውሮጳ ሕብረት ሕግጋቶችን በመጣስ በፈረንሳይ ለሚኖሩ ለፓርቲው ሰራተኞች ክፍያ ጥቅም ላይ አውሏል ተብሏል። የ56 ዓመቷ ለፔን ራሌ ናሽናል ፓርቲያቸው የደረሰባቸውን ክስ እና ፍርድ ስራቸውን እንዲያቆሙ ያቀደ ፖለቲካዊ ጥቃት ሲሉ ጥፋተኛ የተባሉበትን ክስ ሁሉ ሐሰት ሲሉ ክደዋል። በአንድ ወቅት በማሪን ላፔን አባት የተመሰረተውና ይመራ የነበረው የፈረንሳዩ ራሊ ናሽናል ፓርቲ በአሁኑ ጊዜ በፈረንሳይ ፓርላማ ትልቁ ነጠላ ፓርቲ መሆኑም ተመልክቷል። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ በዩክሬን ያለውን ጦርነት ለማስቆም በሚያደርጉት ጥረት በሩሲያው ፕሬዝዳንት ቭላዲሚር ፑቲን አቋም እጅግ መበሳጫታቸውን ገለጹ። ትራምፕ ከአሜሪካው የዜና ማሰራጫ ኤንቢሲ ጋር ባካሄዱት ቃለ ምልልስ በሩሲያ ነዳጅ ምርት ላይ ከፍተኛ ታሪፍ እጥላለሁ ሲሉ መዛታቸውም ተሰምቷል። ትራምፕ ይህን አስተያየት የሰጡት በሩሲያና በዩክሬን መካከል ያለውን ጦርነት ለማስቆም አስተዳደራቸው ግፊት እያደረገ ባለበት በአሁኑ ወቅት ነው። ትራምፕ ከአሜሪካው ዜና ማሰራጫ ኤንቢሲ ጋር ባደረጉት ቃለ ምልልስ በዩክሬን ያለውን ደም መፋሰስ ለማስቆም እኔና ሩሲያ ከስምምነት የማንደርስ ከሆነ የሩሲያ ጥፋት ብዬ ካሰብኩ ላይሆንም ይችላል። ከሩሲያ የሚወጣ ነዳጅ ላይ ታሪፍ እጥላለሁ ብለዋል። በአንድ በኩል ቅር ተሰኝቼ ነበር። በመጨረሻው ወይም ባለፉት ሁለት ቀናት ከተናገሯቸው ነገሮች አንዳንዶቹ ከዘሌንስኪ ጋር ግንኙነት አላቸው፣ ምክንያቱም ዘሌንስኪን እምነት የሚጣልባቸው አይደሉም ብለዋል። ነገሩን ወደዱት አልወደዱት ከዘሌንስኪ ጋር ስምምነት ማድረግ ይጠበቅባቸዋል። ስለዚህ በዚህ ነገር አልተደሰትኩም። ነገር ግን ጥሩ ይሆናል ብዬ አስባለሁ። በሩሲያ ላይም ተጨማሪ የታሪፍ ጭማሪ ማስቀመጥ እንደሚያስፈልግ የታወቀ ነው። ይሁንና ትራምፕ ከፑቲን ጋር በያዝነው ሳምንት ዳግም በስልክ ለመነጋገር እቅድ መያዛቸውን ተናግረዋል። ፑቲን በዜሌንስኪ ላይ ጥርጣሬ ማሳደራቸውና በዩክሬን አዲስ አመራር እንዲመሰረት ማውራት መጀመራቸው በጣም አበሳጭቶኝ ነበር ሲሉ ትራምፕ ከዜና ምንጭ ጋር የዩክሬን ፕሬዚዳንት ቭላዲሚር ዜሌንስኪን ጠቀስ አድርገው ተናግረዋል። ትራምፕ በፕሬዚዳንታዊ የምረጡኝ ዘመቻ ወቅት የዩክሬንን ጦርነት ስልጣናቸውን እንደያዙ አስቆማለሁ ሲሉ ቃል መግባታቸው የሚታወስ ነው። የሩሲያው ፕሬዚደንት ቭላዲሚር ፑቲን ከዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጋር ለመነጋገር በራቸው ክፍት ነው ሲል ክሬምሊን አስታውቋል። ይህ የክሬምሊን ምላሽ የተሰማው ፕሬዚደንት ትራምፕ ቭላድሚር ፑቲንን ሰምቼ ተናድጃለሁ ማለታቸውን ተከትሎ ነው የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዛሬ እንዳሉት ፕሬዝዳንት ቭላድሚር ፑቲን ከዩናይትድ ስቴትሳቻቸው ከዶናልድ ትራምፕ ጋር ውይይታቸውን ይቀጥላሉ አስፈላጊ ሆኖ ከተገኘ በአጭር ጊዜ ውስጥ የስልክ ጥሪ ሊደረግ ይችላል የፑቲን በር ለትራምፕ ክፍት ነው ብለዋል በሌላ በኩል የሩሲያ ከርሰ ምድር ሀብት ድርጅት ኃላፊ ኪሪል ዲሚትሪየቭ ሩሲያና ዩናይትድ ስቴትስ በሩሲያ እምብዛም ባልተለመዱ የከርሰ ምድር ፕሮጀክቶች ላይ ሊደረግ ስለሚችለው ትብብር እየተወያዩ እንደሆነ ተናግረዋል። ይህ በእንዲህ እንዳለ ሩሲያ ለሁለተኛ ሌሊት በተከታታይ በሰሜን ምስራቅ ዩክሬን በምትገኘው በሐርከፍ ከተማ ላይ ጥቃት ሰንዝራለች። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በአሜሪካ ህገ መንግስት የፕሬዚዳንትነት ስልጣን የሁለት ጊዜ ገደብ ቢሆንም ለሶስተኛ የስልጣን ዘመን ሊወዳደሩ እንደሚችሉ በድጋሚ ተናገሩ። ትራምፕ ከአሜሪካው የኤንቢሲ ዜና ወኪል ጋር ባደረጉት ቆይታ እየቀለድኩ አይደለም ብለዋል። ትራምፕ ይህን ህልማቸውን ለማሳካት ምክንያት ሊሆኑ የሚችሉ ዘው ዘዴዎችንም ጠቁመዋል። እንደ ትራምፕ በህገ መንግስቱ ሀያ ሁለተኛው አንቀጽ ህገ መንግስታዊ ለውጥ ሳይደረግ ለሶስተኛ ጊዜ ለስልጣን መወዳደር በህግ የማይቻል እንዲሆን እንደሆነ ያደርጋል ብለዋል። ትራምፕ ሁለተኛ የስልጣን ዘመናቸውን ከያዙ በኋላ በርካታ የመንግስት ዘርፎች ላይ ለውጥ በማድረግ